የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚደንት ተቀዳሚ ሙፍቲ ሀጂ ኡመር እድሪስ ከዚህ ዓለም በሞት ተለይተዋል። በሁሉም እምነት ተከታዩ ዘንድ የሚወደዱትና እንደ አባት የሚታዩት ሀጂ ሙፍቲ ከዚህ ዓለም ድካም አርፈዋል። የክብር ዶክተር እና ተቀዳሚ ሙፍቲ ሀጂ ኡመር እድሪስ በህይወት ዘመናቸው ስለ ሀገራቸውና ስለ ህዝባቸው አዝነው የተናገሩት ቃል በብዙሃናችን ልብ ውስጥ የቀረና እንዲህ የሚል ነበር። ሌሊት እንቅልፍ የለኝም። አሁን ኢትዮጵያ ያለችበት ሁኔታ ያሳስበኛል። እኔ አሁን ሰማ ስድስት ዓመት ሊሞ ሊሞላይ ነው። ለሊት እንቅልፍ የለኝም። ለሁለት ሰዓታት ብተኛ ነው ቀሪውን አለቅስበታለሁ። ለምንድነው ብዙ ለማንቆይበት የምንጋደለው? ለምንስ ነው የምንጨረሰው? በጣም ያሳስበኛል፣ ያስለቅሰኛል። የታላቁ የአባት ጥሪ ሰውነት ይቀድማል። ሀጂ ዑመር እድሪስ ለዘመናት ዘርና ሃይማኖትን አስቀድሞ ሰውን የገፋን ሁሉ የሚሰማው ጥብቅ መልእክት አስተላልፈዋል። ሰው ሁኑ፣ ቅድሚያ ሰውነት ይቀድማል፣ ከሃይማኖት ሰውነት ይቀድማል፣ ከዘርም ሰውነት ይቀድማል። አላህ ሰውን ከሁሉ ሁሉ በላይ አልቆታል። ሰው ሊገፋ ሰው ሊሰደድ ሊገደል ሊናቅ ሊወገዝ በፍጹም አይገባም። ልዩ ፍጥረቴን ክብሩን ጠብቁት በማለት አዟል። ዛሬ እሳቸው በመው ሲለዩን ይህንን የእንባ ቃል ልብ ብለን ብንሰማ አደራቸውን መልእክታቸውን ማክበር ነው። ለእኚህ ታላቅ አባት ከሁሉ በላይ የሚከበር መታሰቢያ የምንሰጠው ለቅሷቸውን በስራ ስንተረጉመውና የጠየቁንን ሰውነት ስናስቀድም ብቻ ነው። የእኚህ የአገሩ ዋርካ ልፈትን ተከትሎ ጠቅላይ ሚኒስትር አብይ አህመድ ተከታዩን መልእክት አስተላልፈዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት የነበሩ ተቀዳሚ ሙፍቲ ሀጂ ኡመር እድሪስ በማረፋቸው ሀዘን ተሰምቶኛል። ሀጂ ኡመር በአመራር ዘመናቸው የተለያዩ ወገኖች ወደ አንድነት እንዲመጡና የእስልምና ጉዳዮች ጠቅላይ ምክር ቤት በሕግ እውቅና እንዲኖረው ያደረጉትን አስተዋጽኦ ሁሌም እናስታውሰዋለን። ለቤተሰቦቻቸውና ለመላ ኢትዮጵያውያን ሙስሊሞች መጽናናትን እመኛለሁ ብለዋል። ከጠቅላዩ በተጨማሪ የኢትዮጵያ እስልምና ጉዳዮች ምክር ቤት በሀጂ ኡመር እድሪስ እልፈት የተሰማውን ሀዘን ገልጿል። ምክር ቤቱ ባስተላለፈው የሀዘን መግለጫ የሀገራችን ዋርካና የሁሉም አባት የነበሩት ተቀዳሚ ሙፍቲ ሀጂ ኡመር እድሪስ ባጋጠማቸው መን በሕክምና ሲረዱ ቆይተው ወደ አሄራ ሄደዋል ብሏል። ህልፈታቸው የመላው ሀገራችን ህዝብ ሀዘን ነው ሲልም ምክር ቤቱ ገልጿል። እኚህ ታላቅ አባት ላበረከቷቸው ሀገራዊና ሃይማኖታዊ አስተዋጽኦ በሚመጥን መልኩ ስርአተ ቀብራቸው በመንግስት ደረጃ እስላማዊ ስነ ስርአቱን በጠበቀ መልኩ ጠቅላይ ምክር ቤቱ ኃላፊነቱን በመውሰድ የሚፈጽመው መሆኑንም አስ ታውቋል። ሀገራችን ታላቅ አባት አታለች ያለው ምክር ቤቱም ሀዘናችን መሪር ቢሆንም የአላህን ውሳኔ ከመቀበል ውጪ አማራጭ የለም ሲል የሀዘን መግለጫ መልእክቱን አስተላልፏል። ጋዜጠኛ ሄኖክ ስዩም በበኩሉ ስለ እርሶ ሰምተን ቢሆን ተረት ይመስሉን ነበር። በኢትዮጵያ ታሪክ ሁሉን ያስማሙ አንድ የእምነት አባት ነበሩን ሲባል እኮ እኛ በዚያ ዘመን ነበርን ብለን እንኮራለን። ተቀዳሚ ሙፍቲ ሀጂ ኡመር እድሪስ ትሁቱ ሰው ዋርካ ሳሉ እንደ ችፍርግ መሬት ያዙ። ክቡድ ሆነው እንደ ማንም ለመኖር ይከብደኛል አላሉም። ደግሞ የአንዱ እምነት መሪ ሆነው ሁሉን ለመሰብሰብ አልጠበቡም። ልባቸው ሰፊ፣ እውቀታቸው ጥልቅ፣ ሞገሳቸው ልብ አርድ እንኳን በእምነት ልዩነት በአንድ ቤተ እምነት የወላ አባት ባጣንበት ጨለማ ውስጥ የሁላችን ሆነው የበሩ ኮከብ እንደ ፈነጠቁ ያልደበዘዙ እንደ ደመቁ ያደመቁን ተቀዳሚ ሙፍቲ ሀጂ ዑመር እድሪስ ኢትዮጵያ ታላቁን አንድ የእምነት መሪ ደግሞ የጋራ አባት ደግሞ የ የዘመን ምልክት አጣች ሀገሬ ሆይ እንዲያሉ ምልክቶችን አያሳጣሽ በማለት ሀዘኑን ገልጿል እውነት ነው ሀጂ ሙፍቲ የሁላችን አባት የነበሩ አዛኝ አለመተባበራችን የሚያማቸው መገፋፋታችን ያቆሰላቸው የሀገራቸው ህመም እስከ እስትንፋሳቸው መጨረሻ ድረስ ያመማቸው የሀገር ዋርካ ነበሩ ሞት አይቀርምና ተለይተውናል ደህና የሆኑ እንደሆነ ከሰዓታት በፊት መልእክት ብንሰማም እሳቸው ግን ወደ አባታቸው ከመሄድ አልተመለሱም ተዋደዱ ተፋቀሩ እያሉ እንዳለቀሱ ወደማይቀርበት ዓለም ሄደዋል። አንድ ወዳጃቸው አባቴ ያልኮት፣ ፈቅጄ ደፍሬ የሰውነት ልክ አንቱ መምህሬ፣ አላህ ያለው ይሁን እስቲ ለጀነት ያድርጎት ሀጂ ሙፍቲ በማለት የሰውነት ልክና ትሁቱን መምህር በግጥም ተሰናብቷቸዋል። ለመላው የሀገራችን ህዝቦች መጽናናትን ተመኘን።